ከተመቸ በዚህ ሳምንት ብንገናኝ ደስ ይለኛል። ሰላም እንደምን አላችሁ? ውድ የኢትዮ ቲቶር ዩቱብ ቻናላችን ተማሪዎች እንኳን ደህና መጣችሁ ወደ ኢትዮ ቲቶር ዩቱብ ቻናል። በዚህ ቻናል የተለያዩ መሰረታዊ የአማርኛና የእንግሊዝኛ ትምህርቶችን ታገኛላችሁ። ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ በመሆን በየጊዜው የምለቀቁ መሰረታዊ ትምህርቶችን በማግኘት ልትጠቀሙ ትችላላችሁ ማለት ነው ቤተሰቦቻችን ከዚህ በተጨማሪ ደግሞ ከኛ ጋር መማር የምትፈልጉት በአጭር ጊዜ ውስጥ ማንበብና መጻፍ መሰረታዊ ትምህርቶችን በአጭር ጊዜ ውስጥ መልመድ የምትፈልጉት አማርኛ፣ እንግሊዝኛና ኦሮሚኛ መማር የምትፈልጉት በታች ባስቀመጥነው ስልክ እየደወላችሁ በኢሞ፣ በዋትሳፕ፣ በቴሌግራም እየደወላችሁ ከኛ ጋር እየተማሩ ከሚገኙ ተማሪዎች ጋር ተቀላቅላችሁ በአጭር ጊዜ ውስጥ መማር ማወቅ ትችላላችሁ ማለት ነው። ቤተሰቦቻችን ዛሬ ደግሞ እንደተለመደው እጅግ በጣም አስተማሪ እና አሪፍ የሆነ ቪዲዮ ይዤላችሁ ነው የመጣሁት ማለት ነው ቤተሰቦቻችን። በተለምዶ እኛ የሆነ ሰዎች ጋር ስናወራ ሜሴጅ ስንጻጻፍ የሆነ ጥያቄዎችን ስንጠያየቅ የምንጠቀማቸው አይነት ቀለል ያሉ ጥያቄዎችን እየጠየቅን እነሱን እንዴት እንደምንጽፋቸው ለወንድ ለሴት እንዴት እንደምናደርጋቸው እያየን እንሄዳለን ማለት ነው። ልክ እነኚህ ስምንት የሚሆኑ ስምንት መስመር የሚሆኑ ጥያቄዎች አሉ። እነሱን በትክክል ከተለማመዳችሁ የሆነ ደረጃ የመጻፍ ደረጃችሁን ወይም የማንበብ ደረጃችሁን ከፍ እንደምታደርጉ እርግጠኛ ነኝ ማለት ነው። ቀጥታ ወደ ቪዲዮ እንገባለን። እንግዲህ ውድ ቤተሰቦቻችን ደብተርና እስክርቢቶ እንዳዘጋጃችሁ እርግጠኛ ነኝ ማለት ነው። ያው ሁሉም እንደምላችሁ የሆነ ነገር ስጽፉ በደብተራችሁ ላይ ስትቀርጹ፣ በአእምሮአችሁም ላይ በተመሳሳይ ሰዓት እየቀረጻችሁ ነው የምትሄዱት ማለት ነው። ብዙ ጊዜ ትምህርት ላይ ያለው ነገር እኔ ምሳሌ ላየው ማለት ነው፣ ዝም ብላችሁ አሁን ለምሳሌ በጆሮአችሁ ብቻ መስማትና እየጻፋችሁ መማር ተመሳሳይ አይደለም። ብዙ ጊዜ ትምህርት ምንም ሳጠና ደብተርና እስክርቢቶ አምጥቼ እየጻፍኩ ማስታወሻ እየያዝኩ ነው ማጠናው ያኔ በቀላሉ ይዛለሁ ማለት ነው። ግን ዝም ብዬ በአይን ብቻ እያየው ምናምን ካነበብኩ ቶሎ ነው የሚጠፋብኝ። ስለዚህ እናንተም በትክክል እያንዳንዷን ነገር እየጻፋችሁ እየሞከራችሁ፣ አጻጻፉንም እንዴት እንደምንነበብም እያንዳንዷን ነገር እያያችሁ ነው ሜድ ያለባችሁ ማለት ነው ቤተሰቦቻችን ኦኬ። አሁን ከመጀመሪያው ጀምረን ከአንደኛው ጀምረን እያንዳንዷን እያነበብን እንሄዳለን ማለት ነው። ቤተሰቦቻችን ኦኬ፣ የመጀመሪያ ይቷ አንደኛ። ካላስቸገርኩ ካላስቸገርኩ ካላስቸገርኩ፣ የሆነ ነገር ልጠይቅ። ካላስቸገርኩ፣ የሆነ ነገር ልጠይቅ። አያችሁ ቤተሰቦች፣ በጣም አሪፍ። ስለዚህ ቤተሰቦች አሁን እዚህ ጋር ለማን ነው የጻፋችሁት? ለወንድ ነው የሆነው፣ ማለት ነው። ለምን መጨረሻ ላይ ምንድን ነው ያልነው? ልጠይቅህ። ልጠይቅሽ ሳይሆን ልጠይቅህ። እዚህ ጋርም ደግሞ ካላስቸገርኩህ፣ ካላስቸገርኩህ ነው ያልነው። ካላስቸገርኩሽ አላልን። ስለዚህ የተጻፈው ለወንድ ነው ማለት ነው። ቤተሰቦቻችን፣ ለወንድ ነው የተጻፈው። ስለዚህ የሚጽፈው ሰው ሴትም ሊሆን ይችላል፣ ወንድም ሊሆን ይችላል። ግን የሚጻፍለት ሰው ወንድ ነው ማለት ነው በዚህ ሰዓት። ስለዚህ ካላስቸገርኩህ፣ አያችሁ እዚህ ጋር ለሴት ቢሆን ሽ ነበር የምትሆነው። ካላስቸገርኩሽ ነበር የምትሉት። ስለዚህ ካላስቸገርኩ የሆነ ነገር ልጠይቅ። ዝች ጋር ደግሞ ልጠይቅህ ስትሉ ህ ፊደል ትገባለች። ይሄ ምንድን ነው የሚያሳየው? የሚጻፍለት ሰው ወንድ እንደሆነ ነው የሚያሳየው ማለት ነው ቤተሰቦቻችን። ስለዚህ ሊሆኔ ሰው ካላስቸገርኩ የሆነ ነገር ልጠይቅ ብላችሁ ለመጻፍ ስትፈልጉ እንደዚህ መጻፍ ትችላላችሁ ማለት ነው ቤተሰቦቻችን ካላስቸገርኩ የሆነ ነገር ልጠየቅ። ካላስቸገርኩ የሆነ ነገር ልጠየቅ። በጣም አሪፍ ኦኬ። አንደኛዋ ካላስቸገርኩ የሆነ ነገር ልጠይቅ የምለውን እንዴት እንደምንጽፍ አይታችኋል ማለት ነው ቤተሰቦቻችን። መጻፍ የሚችሉት እኔ ሳነብ ሰምታችሁ በራሳችሁ እየጻፋችሁ ትሞክራላችሁ ማለት ነው። መጀመሪያ እኔ ሳስተምር ከኔ ጋር ታያላችሁ። ከዛ በኋላ በራሳችሁ ካላስቸገርኩ የሆነ ነገር ልጠይቅ የምለውን እየጻፋችሁ ራሳችሁን ትፈትሻላችሁ፣ ትገመግማላችሁ ማለት ነው ቤተሰቦቻችን። በጣም አሪፍ። አሁን ወደ ሁለተኛ እንመጣለን ማለት ነው። ከዚህ በተጨማሪ ግን አሁን ማንበብ የሚችሉ ልጆች ወይም ማንበብ ላይ ብዙም ማትቸገሩ ልጆች ምንድነው ማድረግ ያለባችሁ? መጀመሪያ አንብቡና ካነበባችሁ በኋላ እኔ ሳነብ ደግሞ ራሳችሁን እያረማችሁ ትሄዳላችሁ ማለት ነው ቤተሰቦቻችን። በጣም አሪፍ። ወደ ሁለተኛ። ኦኬ፣ በሰከንዷን ሁለተኛ ሁለተኛ ከተመቸ በዚህ ሳምንት ብንገናኝ ደስ ይለኛል። ከተመቸ በዚህ ሳምንት ብንገናኝ ደስ ይለኛል። ይህም ለወንድ ነው የተጻፈው ማለት ነው። ለምን ከተመቸሽ ሳይሆን ከተመቸ ማለት ነው። እዚች ጋ ያያችሁ ህይ ፊደል አለች መጨረሻ ላይ። ከተመቸ በዚህ ሳምንት ብንገናኝ ደስ ይለኛል። ያኔ የሚጽፋው ሰው ወንድም ሊሆን ይችላል ሴትም ሊሆን ይችላል። ችግር የለውም ግን የሚጻፍለት ሰው ወንድ ነው ማለት ነው። ለምን ከተመቸህ ከተመቸሽ ሳይሆን ከተመቸ ወይም ከተመቻችሁ ለብዙ ሰው ከሆነ ከተመቻችሁ ነው የምንለው ከተመቸ ካለን ለወንድ ነው ማለት ነው ቤተሰቦቻችን ምንድነው አሁን እናንተ በርግጥ ከተመቸ ከተመቸሽ ለወንድ ለሴት ለብዙ ሰው ምናም የምትጠቀሙትን የአማርኛ ተናጋሪ ስለሆናችሁ ልታውቁት ትችላላችሁ ግን እኔ ማሳየት የፈለኩት ነገር ምንድነው ስትጽፉ ሳትሳሳቱ የወንድንም የሴትንም ለይታችሁ እንድትጽፉ በምለው ነው እንደዚህ ምላችሁ ማለት ነው ቤተሰቦቻችን በጣም አሪፍ ሶ ምንድነው ያልነው እዚህ ጋር ከተመቸ በዚህ ሳምንት ብንገናኝ ደስ ይለኛል። ከተመቼ በዚህ ሳምንት ብንገናኝ ደስ ይለኛል። ከተመቸ በዚህ ሳምንት ብንገናኝ ደስ ይለኛል። ልክ ጥያቄም ሊሆን ይችላል። እንደገና ደግሞ ሀሳብም ነው ማለት ነው። ለምሳሌ ከተመቸ ስትሉ ልመቸው ይችላል፣ ላይመቸው ይችላል። ስለዚህ በጥያቄ ማለት ነው። ግን የሆነ ሀሳባዊ የሆነ ጥያቄ ነው ማለት ነው። ቤተሰቦቻችን በጣም አሪፍ ሶ ከተመቸ በዚህ ሳምንት ብንገናኝ ደስ ይለኛል የምለው አይተናል ማለት ነው። ቤተሰቦቻችን አሁን ደግሞ ወደ ሶስተኛ እንመጣለን። ሶስተኛዋ ሶስተኛዋ በሰርዷን ምን መስራት ነው የሚያስደስትህ ወይም የሚያስደስትሽ? አያችሁ፣ ምን መስራት ነው የሚያስደስትህ ካላችሁ ለወንድ ነው ማለት ነው። አያችሁ ቤተሰቦች እዚች ጋር የሚያስደስትህ ሂ ፊደል አለች። ሂ ፊደል አጥፍታችሁ እችን ሺ ፊደል ብታስገቡ የሚያስደስትሽ ነው ብለው፣ የሚያስደስትሽ ስትሉ ለሴት ነው የሚሆነው ማለት ነው። ሶ የሚያስደስትሽ ካላችሁ ለሴት ነው የሚሆነው፣ የሚያስደስትህ ካላችሁ ለወንድ ነው የሚሆነው ማለት ነው። እኔ እዚህ ጋር እናንተ ላሳያችሁ ብዬ ነው ያመጣውላችሁ ሂ ፊደልና። ሺ ፊደል ቀያየራችሁ ስጽፉ ለወንድ ወይም ለሴት የሚሆነውን ያሳያል ማለት ነው ቤተሰቦቻችን በጣም አሪፍ ሶ አጠቃላይ ምንድን ነው የምለው ሀሳቡ ምን መስራት ነው የሚያስደስትህ ወይም የሚያስደስትሽ ምን መስራት ነው የሚያስደስትህ ወይም የሚያስደስትሽ ከሰው ጋር የሆነ ሀሳብ ስትለዋወጡ እንደገና ደግሞ ስታወሩ በሚሴጅ ምናምን ሊሆኑ ይችላል። እንደዚህ አይነት ሀሳቦችን አልፎ አልፎ ልጠይቁ ትችላላችሁ። ስለዚህ ምን መስራት ነው የሚያስደስት ስትሉ እንደዚህ ትጽፋላችሁ ማለት ነው። ቤተሰቦቻችን በጣም አሪፍ ኦኬ እስከ ሶስት ያሉትን አይተናችኋል። ሶስተኛዋ ምን ትላለች? ሶስተኛዋ ምን መስራት ነው የሚያስደስት። ምን መስራት ነው የሚያስደስት የሚለውን አይተናል ማለት ነው። አሁን ደግሞ ወደ አራተኛ በፎርዘዋል። ኦኬ፣ ስማ ስማ፣ ዛሬ ከስራ ስትወጣ ትደውልልኛለህ። ለወንድ ነው ማለት ነው። ይህም የተጻፈው ለወንድ ነው በአጋጣሚ አስቢ፣ ቤት አይደለም። ሀሳቦችን ስሰበስብ እንደዚህ የሚመጡትን ነው የምጽፋቸው ማለት ነው። ቤተሰቦቻችን በጣም አሪፍ ስማ ዛሬ ከስራ ስትወጣ ትደውልልኛለህ። ትደውልልኛለህ ትደውኛለሽ ካልን ነው ለሴት ነው የሚሆነው ማለት ነው። ትደውልልኛለህ ካልን ደግሞ ለወንድ ነው የሚሆነው ማለት ነው። ስለዚህ ይሄኛው ለወንድ ነው የተጻፈው። አንድ ላይ እናንተ ማየት ያለባችሁ ነገር ምንድን ነው? ቤተሰቦች ስማ የምትለዋዝች እንዴት ነው የተጻፈችው? ዛሬ ከዛ ከስራ ከዛ ስትወጣ ከዛ ትደውልልኛለህ። እያንዳንዷን ቃላት ለየብቻ ነው ማጥናት ያለባችሁ እናንተ። ለምን ብዙ ጊዜ ስጽፉ የምትቸገሩት? ለምንድ ነው? አንድ ላይ የሆነ ሀሳብ አንድ ላይ ለመጻፍ ነው የምታስቡት። ኖ እንደዛ አይደለም። እነኚህ አንዳንድ ቃላቶችን እያንዳንዷን በትክክል የመጻፍ ውጤት ነው፣ ሀሳቡ በትክክል እንዲመጣ የሚያደርግ ማወቅ ያለባቸው አንድ ትልቅ ነገር ምንድ ነው፣ እያንዳንዷን ፊደል በትክክል አንደኛ፣ ሁለተኛ ደግሞ እያንዳንዷን ቃላት አስተካክላችሁ እያንዳንዷን ማለት የፈለጋችኋትን ነገር በትክክል ከጻፋችሁ በኋላ አንድ ላይ ስሰበስቡ ሀሳብ ይሆናል ወይም ጥያቄ ይሆናል ማለት ነው። ያን ፊደላቶቹ ላይ ትክክል ከሆነ ሀሳቡም ላይ ትክክል ይሆናል። ቃላቶችም ላይ ትክክል በትክክል ከጻፋችሁ ሀሳቡም ላይ በትክክል እንደጻፋችሁ እርግጠኛ ትሆናላችሁ ማለት ነው። ቤተሰቦቻችን በጣም አሪፍ። ሶ ምንድነው ያለው? በአጠቃላይ ስማ ዛሬ ከስራ ስትወጣ ትደውልልኛለህ? ስማ፣ ዛሬ ከስራ ስትወጣ ትደውልልኛለህ? ወይም ስማማ፣ ዛሬ ከስራ ስትወጣ ትደውልልኛለህ ብላችሁ መጻፍ ትችላላችሁ ማለት ነው። ቤተሰቦቻችን ሶ አሁን ያየናት እቺ አራተኛዋ ናት ማለት ነው። እችኛ ስማ፣ ዛሬ ከስራ ስትወጣ ትደውልልኛለህ ምትሏን አይጸናታል ማለት ነው። ቤተሰቦቻችን በጣም አሪፍ። አሁን ደግሞ ወደ አምስተኛ አምስተኛ ዘፍብዝዋን ዘፍብዝዋን ዘፍብዝዋን። ኦኬ፣ የሆነ ነገር ላስቸግርሽ ነበር ፍቃደኛ ከሆንሽ። በጣም አሪፍ። ይሄኛው አሁን ብዙ ሰው የሚጠቀመው አይነት አባባል ነው። የሆነ ነገር ላስቸግርሽ ነበር ፍቃደኛ ከሆንሽ ወይም ፍቃደኛ ነሽ ብለን ከምንጠይቀው ራሱ በጣም ሞር ፖላይት የሚሆነው ሞር በጣም በትህትና የምትጠይቁት የትኛው ነው? ከሆንሽ ፍቃደኛ ከሆንሽ አያችሁ፣ የሆነ ነገር ላስቸግርሽ ነበረ ፍቃደኛ ከሆንሽ። የሆነ ነገር ላስቸግርሽ ነበረ ፍቃደኛ ከሆንሽ በጣም አሪፍ። ስለዚህ እንደዛ ብላችሁ ማንኛውም ሰው ልጠይቁት ትችላላችሁ። ለወንድ ከሆነ ደግሞ የሆነ ነገር ላስቸግር ነበረ ፍቃደኛ ከሆንክ ከሆንክ ነው የምንለው፣ ለወንድ ከሆነ። ስለዚህ ይሄ የተጻፈው ለሴት ነው ማለት ነው። ስለዚህ በአንድ ላይ ስናነባው እንዴት ነው የምንለው? ቤተሰቦች፣ የሆነ ነገር ላስቸግርሽ ነበር ፍቃደኛ ከሆንሽ። የሆነ ነገር ላስቸግርሽ ነበረ ፍቃደኛ ከሆንሽ አያችሁ እዚህ ጋር አሁን እንደ ሐሳብ ነው ያመጣነው፣ ግን ጥያቄ ያለው ማለት ነው በውስጥ ለምን ፍቃደኛ ነሽ ወይ አይደለሽም? የምን አይነት ጥያቄ ያለ ማለት ነው በውስጥ አዋግነት ሶ የሆነ ነገር ላሽሰግርሽ ነበር ፍቃደኛ ከሆንሽ ፍቃደኛ ከወንሽ ማለት እሷ ፍቃደኛ ልትሆንም ላትሆንም ትችላለች። ስለዚህ እርግጠኛ አልሆንም። ስለዚህ በጥያቄ መልክ ነው ሐሳብን ያቀረብ ነው ማለት ነው። ቤተሰቦቻችን በጣም አሪፍ። ኦኬ። ስለዚህ አምስተኛዋ የሆነ ነገር ላስቸግርሽ ነበረ ፍቃደኛ ከሆንሽ ምክላል በቀላሉ ጽፈናታል ማለት ነው። ቤተሰቦቻችን ስለዚህ እዚህ ውስጥ አሁን የሆነ ነገር ላስቸግርሽ ነበረ ፍቃደኛ ከሆንሽ ወደ ስድስት የሚሆኑ የተለያዩ ቃላቶች አሉ። እነሱን ለየብቻቸው ብትጠቀሙ በትክክል ተጽፋላቸው የምለው ነው ዋናው የመጻፍ ብቃታችሁን የሚመዝነው ማለት ነው። ብዙ ጊዜ ለምን አሁን እንደዚህ አይነት ቪዲዮዎቹ ላይ ፎከስ አታደርጉም? አብዛኛው ተማሪ ቃላቶችን መመስረት ላይ ፊደላቶች ላይ ምናምን ቸገራ ነው አይደለም። ትንሽ ፊደላቶችን ከተለማመዳችሁ በኋላ ወደ ቃላት ትመጣላችሁ። ቃላቶቹን ደግሞ እየመሰረታችሁ ፊደላቶች ላይ እርግጠኛ እየሆናችሁ ትመጣላችሁ። ከዛ ደግሞ እንደዚህ አይነት ሀሳቦችን አራብተ ነገሮችን ምናምን እየተለማመዳችሁ እያነበባችሁ ስትሄዱ ያኔ በቃላቶች ላይ ደግሞ እርግጠኛ ትሆናላችሁ ማለት ነው። የሆነ ነገር ለምሳሌ እናንተ ያለፋችሁበት ደረጃ ከሆነ ቀላል ነው የሚሆነው። ለምን ቃላት ላይ ያለው ለምሳሌ አንደኛ ክላስ ብለን ካሰብነው ሁለተኛ ክላስ ላይ የደረሰ ሰው ሁለተኛ ክላስ ላይ ደርሶ አራት ነገሮች እንደዚህ አይነት ሀሳቦችን ምናምን ስለሚያተኩር ቃላቶቹ በጣም ቀለል እያሉ ይመጣሉ። ለምን ውስጥ ለውስጥ ራሳችሁን የቻሉ ቃላቶች በሀሳቦች ውስጥ በአራት ነገሮች ውስጥ ስለምናገኛቸው ቃላቱ ላይ እርግጠኛ እየሆነ ይመጣል። ልክ እንደዛ ነው ትምህርት የሚሄደው። ለምን ፊደል ላይ ያለው ሰው አሁን ለምሳሌ ፊደል የሚቆጥሩ ሰዎች እኔ ሳስተምር ማስተምራቸው ተማሪዎችን ትንሽ ፊደላቶችን ካስቆጠርኳቸው በኋላ ቃላት ነው የምሰራላቸው። ለምን ቃላቱ ውስጥ ያለውን ፊደል በትክክል መጥራት ሲችሉ ነው ያለ ፊደል አወቁ የሚባለው ካልሆነ አላወቁ። ስለዚህ ትምህርት እንደዛ ነው የሚሰራው ማለት ነው። ቤተሰቦቻችን በጣም አሪፍ። አሁን ወደ ስድስተኛ ኦኬ ዘ ሲክስ ዋን ስክስ ዋን ስድስተኛ የኔ የኔ ወንድም ወንድም የተወሰኔ ብር እጅ ላይ ይኖራል። በጣም አ ይህም ጥያቄ ነው ማለት ነው። በጣም ፖላይትል የምትጠይቁት አይነት ጥያቄ ነው ማለት ነው። በትትእና የምትጠይቁት አይነት ጥያቄ ነው ማለት ነው። እንግሊዝኛ ላይ ከሆነ ፕሊስ ብላችሁ ምናምንትጀምሩት አይነት ፕሊዝ እባክህ ምናምን እያላችሁ የምትጀምሩት አይነት በጣም በትህትና የሚጠይቋቸው አይነት ጥያቄዎች ናቸው ማለት ነው ስለዚህ የእኔ ወንድም የተወሰነ ብር እጅ ላይ ይኖራል የእኔ ወንድም የተወሰነ ብር እጅ ላይ ይኖራል በጣም አሪፍ ሶ እዚህ ጋር ለምሳሌ ብድር እየጠየቀ ነው ማለት ነው ወንድምም ሊሆን ይችላል ጓደኛ ሊሆንም ይችላል ስለዚህ ተጠያቂው ወንድ ነው ማለት ነው ጠያቂው ሴትም ወንድም ሊሆን ይችላል የኔ ወንድም የተወሰነ ብር እጅ ላይ ይኖራል በጣም አሪፍ አያችሁ ቤተሰቦች አሁን እዚች ጋር የኔ የምትሏን በደንብ ማየት ወንድም የተወሰነ ብር እጅ ላይ ይኖራል የኔ ወንድም የተወሰነ ብር እጅ ላይ ይኖራል በጣም አሪፍ ስለዚህ አንድ የራሱን የቻለ ጥያቄ ነው ማለት ነው ይሄ ጥያቄ አሁን ከራሳችሁ እናንተ ማንም ሰው ሳያግዛችሁ በራሳችሁ ጽፋችሁ እንደዚህ መጠየቅ ከቻላችሁ በቃ በቀላሉ መጻፍ ብቃታችሁን እያሳደጋችሁ ነው፣ እየተለማመዳችሁ ነው ማለት ነው። ጽሁፍ በሚገባ ከዚህ በተጨማሪ ደግሞ መልስና ሀሳቦችን የምትቀያየሩበት አሁን አንድ ሰው ይጠይቋል፣ አንድ ሰው ይመልሳል። ልክ እንደዛ ስትለማመዱ በቃ በጣም ብቁ እየሆናችሁ መጣችሁ ማለት ነው። ከዚህ በፊት የሰሯቸው ቪዲዮች አሉ መልስና ጥያቄ አድርገው ልክ እንደዛ እነሱን በትክክል እናንተ ለሆነ ሰው ጽፋችሁ እሱ መልስ ይመልስላችኋል። ያን መልስ ደግሞ አንብባችሁ እናንተ ከራሳችሁ የተወሰነ ሀሳብ ኖርማል፣ እንደዚህ በጣም ረዥም መሆን የለበትም። ረዥም መጻፍ አይጠበቅባችሁም። ጃስት እናንተ የምችሉትን ያክል ሁለት ቃላት ቢሆንም መልስ በትክክል መመለስ ከቻላችሁ ያኔ ቀጥተኛ መንገድ ላይ ናችሁ ወይም ትክክለኛ የሆነ መንገድ ላይ ራሳችሁን እያሻሸላችሁ እውቀት እያገኛችሁ ነው ማለት ነው ቤተሰቦቻችን በጣም አሪፍ ኦኬ ወደ ሰባተኛ እንሄዳለን ስድስተኛ የኔ ወንድም የተወሰነ ብር እጅ ላይ ይኖረሃል የምለውን አይተናል ማለት ነው ቤተሰቦች በጣም አሪፍ ኦኬ ሰባተኛ ደስ በንዟን ምትችል ምችል ከሆነ እስከ ነገ ድረስ ታሳውቀኛለ በጣም አሪፍ ቅድም ብር የጠየቀው ሰውየው ሊሆን ይችላል ይህ ሐሳብ አቅርባችሁ ለዛ ሐሳብ መልስ የምትጠብቁ ከሆነ ምችል ከሆነ እስከ ነገ ድረስ ታሳውቀኛለ ወይም እስከ ሰኞ ድረስ ታሳውቀኛለ ምናምን ብላችሁ ልጠይቁ ትችላላችሁ እዚህ ጋር አሁን የሚያሳየው ነገር ምንድነው ነው ምችል ከሆነ ታሳውቀኛለ እያለ እየጠየቀ ነው ማለት ነው ቅድም ብሩን የጠየቀው የተጠየቀው ሰውየ ብሉን የጠየቀው ሰውየ ብለን እናስብና ምንድን ያለው? ምችል ከሆነ እስከ ነገ ድረስ ታሳውቀኛለ። ምችል ከሆነ እስከ ነገ ድረስ ታሳውቀኛለ ላይ ከሱ ባይችልስ ሌላ አማራጭ መፈለግ ስላለበት ማለት ነው። ምችል ከሆነ እስከ ነገ ድረስ ታሳውቀኛለ። በጣም አሪፍ። አሁን እነኚህ አይነት ሀሳቦች ኖርማል፣ እኛ ኮመን የምንጠቀማቸው አይነት ሀሳቦች አይደሉም፣ ግን በራሳችን ለመጻፍ ብንሞክር ሊከብዱ ይችላሉ። ስለዚህ እኛ እዚ ጋ አሁን በደንብ አድርጋችን ምችል የምትሏ ከሆነ እስከ ነገ ድረስ ታሳውቀኛለ። እያንዳንዷን ቃላት እዚ ጋ ካወቅን ሌላ ቦታ ላይ ከነኚህ ቃላቶች በሚያስፈልግበት ቦታ በትክክለኛ አጻጻፍ ተጠቀመን መጻፍ እንችላለን ማለት ነው። ቤተሰቦቻችን በጣም አሪፍ። አንድ ላይ ሳጠቃልላችሁ ምችል ከሆነ እስከ ነገ ድረስ ታሳውቀኛለህ። ሰባተኛ ምችል ከሆነ እስከ ነገ ድረስ ታሳውቀኛለህ ብለን አይተናል ማለት ነው፣ ጥያቄ ነው ማለት ነው። አሁን ደግሞ ወደ ስምንተኛው ስምንተኛውና መጨረሻኛው ላይ ደርሰናል ማለት ነው። ቤተሰቦች ልብ ብላችሁ እያንዳንዱን በትክክል ሞክራችሁ ጽፋችሁ እያነበባችሁ ከሞከራችሁ ብዙ ነገር እንደምትጨብጡ እርግጠኛ ነኝ። በጣም አሪፍና አስተማሪ የሆኑ ቪዲዮዎች ናቸው። እንደዚህ አይነት ነገሮች አሁን እኔ ከማስተምራቸው ተማሪዎች የማያቸው ነገር አለ እዚህ ጋር ማመጣውላችሁ ነገሮችን ዝም ብዬ አይደለም። ብዙ ተማሪዎች አሉ፣ እኛ ጋር በግልም በግሩፕም እየተማሩ ያሉ ተማሪዎች አሉ፣ ተምሩም የወጡ ተማሪዎች አሉ፣ እየተማሩ ያሉትም አሉ፣ ገና ጀማሪዎችም አሉ። ልክ ስለዚህ ከእነሱ ማያው ነገር አለ። አብዛኛው ተማሪ አሁን ቃላቶችን መመስረት ይችላል። ለየብቻ አንዳንድ ቃላት ከጠየኳችሁ አንዳንድ ቃላት ለየብቻ ጻፉ ስላቸው ይጽፋሉ በቀላሉ ግን የሆነ ሐሳብ አድርጌ ረዘም አርጌ ሲሰጣቸው እንደዚህ ስፔሶቹን ወይም ጋፖቹን ጠብቆ መጻፍ አይችሉም ስጽፉም ይቸገራሉ አንዳንድ ተማሪዎች ያው እስኪ ለምዱ ድረስ ማለት ነው ስለዚህ ብዙ ጊዜ ደግሞ በተከታታይ የተወሰነ ሳምንት እንደዚህ ረዘም ረዘም ያሉ ቃላቶችን መጻፍ ሲጀምሩ ከዛ በኋላ በራሳቸው ራሳቸውን ችሎ መጻፍ እየተለማመዱ ይመጣሉ ማለት ነው። ሶ እናንተም እንደዚህ በደንብ አድርጋችሁ ከተከታተላችሁ ከዚች ቪዲዮ ብዙ እውቀት እንደምታገኘው እርግጠኛ ነኝ። በጣም አሪፍ። አሁን የመጨረሻዋ እናያታለን። ስምንተኛው ኤዝ ዋን። ለምንድነው ግን ሁለ ስልክሽ የማይሰራው? በጣም አሪፍ። አሁን ለምንድን ነው የምትምረው? ይላል። ከዛ ግን ሁለ ስልክሽ የማይሰራው ለምንድን ነው ግን ሁለ ስልክሽ የማይሰራው? ለሴት ነው ማለት ነው። ይሄ ለምንድን ነው ግን ሁለ ስልክሽ የማይሰራው፣ ለወንድ ከሆነ ስልክህ የማይሰራው ነው የምንለው። በጣም አሪፍ። ሶ ለሆነ ሰው ደውላችሁ ደውላችሁ? ስልክ የማይሰራ ከሆነ ወይም በተደጋጋሚ በሞከራችሁት ቁጥር ስልኩ የሚመልስላችሁ ከሆነ ማለትም የማይሰራ ከሆነ እንደዚህ ብላችሁ መጻፍ ትችላላችሁ። ስልኩ ሲከፈት ለምንድነው ለምንድነው ግን ሁለ ስልክሽ የማይሰራው? ለምንድነው ግን ሁለ ስልክሽ የማይሰራው ብላችሁ ልጠይቁ ትችላላችሁ ማለት ነው። ቤተሰቦቻችን በጣም አሪፍ ሳጠቃልላችሁ፣ ቤተሰቦች እነኚህ ስምንት የሚሆኑ በተለምዶ እኛ የምንጠቀማቸው አይነት ሀሳቦች ወይም ጥያቄዎች ናቸው ማለት ነው። ከሰው ጋር ስናወራ ሀሳብ ስንጠይቅ ምናምን የምንጠቀማቸው አይነት ሀሳቦች ወይም ጥያቄዎች ናቸው ማለት ነው ቤተሰቦቻችን በሆነ ቦታ ላይ እናንተም ልትፈልጉ ትችላላችሁ ሊያስፈልጋችሁ ይችላል እንደዚህ አይነት ሀሳቦች ስለዚህ በየጊዜው እየተለማመዳችሁ የመጻፍና ደግሞ የማንበብ ብቃታችሁን እያሳደጋችሁ ትሄዳላችሁ ማለት ነው ቤተሰቦቻችን ከዚህ በተጨማሪ ደግሞ እንደናንተ መማር ለሚፈልጉ ተማሪዎች ሽር በማድረግ እንደገና ደግሞ እነሱም ይህን እድል እንዲያገኙ በማድረግ ታበረታቱናላችሁ። እኛንም ማለት ነው ላይክ እና ኮመንት ማድረግ እንዳረሱ። ለምን እንደሆነ ብዙ ሰው ኮመንት አያደርግም። ኮመንት ላይ የፈለጋችሁን ነገር መጻፍ ትችላላችሁ። የእናንተ ኮመንትና ላይክ ደግሞ እኛም በጣም ስለሚያበረታታ ማለት ነው ቤተሰቦቻችን፣ እንደዚህ በማድረግ ታበረታቱናላችሁ ማለት ነው ቤተሰቦቻችን። ከዚህ በተጨማሪ ደግሞ ከእኛ ጋር ማጥናት የምትፈልጉት በአጭር ጊዜ ውስጥ መልመድ የምትፈልጉት በኢሞ በዋትሳፕ በቴሌግራም እንዲሁም ሌሎችም ዙም አማራጮቹን ተጠቅመን እያስተማርን እንገኛለን። ስለዚህ እናንተ እየደወላችሁ አማርኛ፣ እንግሊዝኛ ይሁን ኦሮምኛ ማጥናት በአጭር ጊዜ ውስጥ መልመድ የምትፈልጉት እኛ ጋ መማር መጀመር ትችላላችሁ ማለት ነው። ጥያቄ ካላችሁ በኮመንት መስመር ማስቀመጥ ትችላላችሁ። ከዚህ በተጨማሪ ያው በሌላ ቀን እንዲሁ በአስተማሪ ቪዲዮ እስክንመለስ ድረስ ሰናይ ጊዜ። ሳብስክራይብ ያላደረጋችሁ ደግሞ እንዳረሱ ሳብስክራይብ እያደረጋችሁ ላይክ እያደረጋችሁ ይወጣላችሁ ማለት ነው። መልካም ጊዜ። አመሰግናለሁ።